ቃልም እግዚአብሔር ነበረ ይልና ቁጥር አስራ አራት ላይ ቃልም ስጋ ሆነ ይላል። በመጀመሪያ እግዚአብሔር የነበረ ስጋን የተዋህደ ወይም ስጋ የሆነ በመጽሐፍ ቅዱስ ላይ ሌላ ከኢየሱስ ክርስቶስ ውጭ አለ? ተዋህደ የሚል ቃል አለ? መጽሐፍ ቅዱስ ላይ ምን አለ? ተዋህደ የሚል ቃል አለ ወይ መጽሐፍ ቅዱስ ላይ ችግር የለም። እሱንቶ ቃልም ስጋ ሆነ ሆነ በሚለው ስጋ የሆነ እግዚአብሔር የነበረ ስጋ የሆነ ሌላ አካል አለ በመጽሐፍ ቅዱስ ን እሱ ለኢየሱስ ክርስቶስ እስካደረክ ድረስ ልትጠይቅ ነው አንተ። አንደኛ ተዋህደ የሚል ቃል የለም መጽሐፍ ቅዱስ አይደለ። ሁለተኛ ሆነ ነው የሚል አሁን ቃል አስለቀማ ነው። አሁን እዚህ ጋር ያለ ኢየሱስ ክርስቶስ ነው ካልክ በመጀመሪያ እግዚአብሔር የነበረው ነው ካልከኝ ስጋ ምንድን ነው? ፍጡር ነው ፈጣሪ ስጋማ ፍጡር በጣም ጥሩ ፍጡር ነው አይደለ? ስለዚህ ስጋ ሆነ ስትል ጊዜ እግዚአብሔር ነው ቃል አይደለም? እግዚአብሔር ፍጡር፣ እግዚአብሔር ነው ቃል፣ እግዚአብሔር ነው በጣም ጥሩ። እግዚአብሔር ፍጡር ሆነ ማለት ነው አይደለም? የፍጡሩን ስጋ የራሱ አደረገ ከማለት አንፃር የተነገረ ነው። አሁን እኮ መጽሐፍ ቅዱስ ሆነ እኮ ምን ተረጉመው፣ ምክንያቱም የእኛ ነው መጽሐፍ ቅዱስ በምን መልኩ መረዳት እንዳለ እግዚአብሔር ስጋ ሆነ፣ አይደለ? ስጋ ፍጡር ነው ብለኸኛል። ስለዚህ እግዚአብሔር ፍጡር ሆነ ማለት ነው። ሆነ የሚለው መጀመሪያ ያልነበረን አሁን የራሱ ሲያደርግ የገዛ ምንድነው፣ አሁን ለምሳሌ ሮሜ አንድ ሶስት ላይ ምንድነው፣ ምንድነው የዳዊትን ዘር የያዘ ከሚለው አንጻር እዛ ጋር ለምሳሌ ተናግሯል። ሮሜ አንድ ሶስት ላይ በዛ መልኩ ነው። እዚች ጋር ቃልም ስጋ ሆነ ሲል የመጀመሪያ ያለ ቃል በቃልነት ደረጃ በእግዚአብሔር ዘንድ የነበረው ያ ቃል ቃል ስጋ ከዛ በኋላ የራሱ ማድረጉን የሚያሳይ ነው። በዛ መልኩ የተቀመጠው አደረገ ልማ ሆነ ነው የሚለው አደረገና ሆነ ሰማይና ምድር ናቸው። ስጋ ሆናል። ስጋ ምንድን ነው ስለ ፍጡር ነው አል ስለዚህ እግዚአብሔር አደረገ እኮ አይደለም። ስለዚህ እግዚአብሔር ፍጡር ሆነ ማለት ነው ስጋ ሆነ ስንል ጊዜ ስጋ ሆነ ሲል እንደዛ መልኩ ወደ ለምኩ አልኩ። አሁን መጀመሪያ ቃል ነበረ ይላል። ከዛ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ይላል። ቃል እግዚአብሔር ነበረ። ከዛ በኋላ ያ ቃል ደግሞ ስጋ ሆነ ሲል ያ መጀመሪያ በእግዚአብሔር መልክ ይኖር የነበረው ልክ ፊልጵስስ ምዕራፍ ሁለት ላይ እንደተነገረው በእግዚአብሔር መልክ ሲኖር ሳለ እግዚአብሔርነትን ወይም ደግሞ ከእግዚአብሔር ጋር እኩል መሆንን እንድ መቀማት እንደሚገባ አልቆጠረም፣ የባሪያን መልክ ያዘ ይላል። ለምሳሌ ይዛች ጋር በዛ መልኩ የተነገረ ነው ነው ኮምለስለዚህ ስጋ ሆነ አደላ ያ ስጋ ፍጡር ነው አይደለም። ስጋማ ፍጡር ነው። ስጋ ሲጀመር እኮ አምላክ ነው እኮ አላልኩም። በመጀመሪያ ክርስቶስ ሳይዋሃደው በፊት ስጋ ሲባል አሁን ለምሳሌ ለጋብቻ ፈጥሮ ከዛ በኋላ ስጋው ካደገ በኋላ የሚዋሃደው ነገር ሳይሆን እመቤታችን ያለችው የኢየሱስ ክርስቶስ ስጋ ፈጣሪ ነው ፍጡር ስጋው ሳይዋሃደው በፊት የእመቤታችን ነበረች። ሌላ ስጋ የለም። ግን በማህፀኗ ሲያድር ክርስቱ እንድ ቃል የነበረው በእግዚአብሔር ዘንድ የነበረው ያ አምላክ በእመቤታችን ማህፀን ሲያድር ያ ያነሰዋል ማለት ነው። የራሱ ያደርጓል። ልክ ፊልጵስዩስ ምዕራፍ ሁለት ላይ እንዳለው ማለት ነው። ያነሳውም ሳይሆን ጥያቄ የኢየሱስ ክርስቶስ ስጋ ፈጣሪ ነው ፍቱ የኢየሱስ ክርስቶስ ስጋ ተብሎ ሳይሆን የሚገለጠው አሁን ኢየሱስ ክርስቶስ በስጋ ብትለኝ ልክ ነው። ኢየሱስ ክርስቶስ በስጋ በስጋ ነው የሚባለው። የኢየሱስ ክርስቶስ ስጋ ፈጣሪ ነው ፍጡር ስጋ ተብሎ የኢየሱስ ክርስቶስ ስጋ ተብሎ አይገለጽም። በስጋ ተብሎ የሚገለጽ በስጋ በስጋና ስጋ ይለያያል። አሁን እኮ ያንተ አገላለጽ እኮ ትክክል አይደለም። ስማኝ ስማኝ ወንድሜሪጅ ወንድሜሪጅ እሺ፣ ሰላም እንዴት ነህ? አለን መጥቻለሁ። እሺ፣ እና ዝም ብዬ እያዳመጥኩ ነበር። እሺ፣ መጥቻለሁ አንተ ጋር አለ መሰለኝ እንትኑ መጽሐፍ ቅዱስ አለሽ መሰለኝ። እችን ስ የእኔን አንብብልኝ አንዴ። እሺ፣ የትኛው አሁን እኔ ጥያቄ የሆንብኝ ነገር አንተ ብዙ ጊዜ ስታወራ ከኢየሱስ ክርስቶስ ወይም እግዚአብሔር አይደለም እሱ መልእክተኛ ነው እንጂ እግዚአብሔር አይደለም ብለህ ነው የምታወራው። እና ደግሞ እኔ ደግሞ ዛሬ እዚህ ከመጽሐፍ ቅዱስ ያገኘው ጥቅሶች አሉን አለ እኔ ጋ አሁን ይህንን ስለዚህ ጥያቄ አንብብልኝ። ወይ ክርስቲያን ናሃረለ ሳዲ መሐመድ የሚለው ስምህ ነው? ስሚ ነው። ልክ ነው። ሙስሊም ነበርክ መጀመሪያ መጀመሪያ አዎ፣ በልጅነት የበዛን የተወለድኩት ከዛ ያው በእናት በኩል በእንትን ክርስቲያን ነው። እናተ ክርስቲያን ነው? አልነበርም እሱ ሙስሊም ነው። ህፃን እያለህ ነው። በዚያው በቤተሰቦች ማለት ነው አይደል? በእናቴ በኩል ማለት ነው። እሺ ማንበብ የምትፈልገውን ጥቅስ ንገሪኝ። እሺ ይኸው ዮሐንስ ኢየሱስ እግዚአብሔር እንደሆነ ዮሐንስ ምዕራፍ አስራ ሶስት ቁጥር አስራ ሶስት ላይ ይናገራል። እንደገና ደግሞ ኢሳያስ ነቢዩ ሳያስ እ አስጨርሰኝ አስጨርሰኝ። ጥቅስ መዝለል ሳይሆን አንዱ ጥቅስ ጨርሳ ዮሐንስ ኢየሱስ እግዚአብሔር መሆኑን ይናገራል አልክ። የትም ቦታ ኢየሱስ እግዚአብሔር ነው አላለም። እሺ እዩ አንብበው አንብበው። ጌታና መምህርት አልኛላችሁ እንዲሁ ነኝ እና ይላል ከዘስ። እሺ እናንተ ምን እንዳ፣ እሺ ቀጥል። የታለ ሱስ ቀጥል። ምን ምን አለ ጨርሰዋ፣ መጀመሪያ እሺ ቀጥል። አኔጋ ስለሌለ እኮ ነው አጣው እኮ ቅድም አጥቼ ዛሬ አለሽ ሜትሽን ናሽው አይደለም ዮሐንስ ኢየሱስ ራሱ እግዚአብሔር መሆኑን አያምንም። እኔ ከእግዚአብሔር ሰምቼ የምናገር ሰው ነኝ ይላል ኢየሱስ ዮሐንስ ወጌሱም ትስበለኛው ዜ እ አን የሚያነብለት ካለ አስገባቸው ጊዜ